ሰላም ጤንስቴውሊ ቻናል ቤተሰብ፣ ተከታታዮች ዛሬ ደግሞ ስድስተኛው የፋኖ መሪ ገብቷን ማለት ነው። እስካሁን ድረስ የገቡት ወደ አምስት ህዝብ በፊት የፋኖ አመራሮች ገብተዋል፣ እስከነ ተከታዮቻቸው ማለት ነው። ስድስተኛው ዛሬ ደግሞ የገባውን ላስታውሳችሁና እነ ስድስቶች የፋኖ መሪዎች እያንዳንዳቸው በተመለከተ አስታውሳችኋለሁኝ። በለጠ አንዳርጌ የሚባል በደቡብ ጎንደር ዞን የሚገኝ ዋና የፋኖ መሪ ሲሆን ተከታዮቹን ጨምሮ ነው የገባው። በተለይ ጉና ክፍለ ጉና ጉና ክፍለ ጦር እስቴ ዴንሳ ብሪጌድ አመራር ተብሎ ነው የሚታወቀው እሱ የህዝብ ብርጌድ ዋና መሪ ነበር ጉና ማለት በደቡብ ጎንደር የሚገኝ ተራራ ነው ግን በዚህ በመሰየም ጉና ክፍለ ጦር ስቴዴንሳ ብርጌድ ብለው በመሰየም የህዝብ ክፍለ ጦር ዋና መሪ የነበረው በለጠ አንዳርጌ እሱ የሚመራውን ክፍለ ጦር እንደያዘ መንግስት ጥሪ ያደረገለትን ጥሪውን ተቀብሎ በሰላም ገብቷል ማለት ነው ሲገባም የመንግስት ባለስልጣናትን ጨምሮ እንዲሁም ደግሞ መከላከያ ኃይሎች ከፍተኛ ደማቅ አቀባበል አድርገውለታል። እጅግ በጣም ደስ የሚል ነው። ኢትዮጵያ ባይዞይም ተለሞ እንደዚህ ሲሆን ነው። ሌላኛው ጉዳይ እዚሁ ጋር ሳልወጣ እመልሳለሁ፣ ወደዚህ ጉዳይ ኢትዮጵያ የሰራቸውን ሳውስ ኮሪያ ላይ ታሪካዊ እሱን አስታውሳቸው ለዚህ ጋራ እየይዤ በጣም የሚገርም ነው። እንግዲህ ስለዚህ በሰሞኑን ወደ ስድስት የሚደርሱ የፋኖ ከፍተኛ አመራሮች በሰላማዊ መንገድ ገብተዋል እስከነ ተከታዮቻቸው ማለት ነው። ዛሬ በስድስተኛ ደረጃ ያየነው በለጠ አንዳርጌ ባይዞ ሰሞኑ በርካታ ታጣቂዎች እንደሚገቡ እያስታወሰዋቸው ነበር። አሁንም አሉ ቀሪ ወንድሞቻቸው እስከ መሪዎቻቸው የሚገቡ ጠብቁ። ምክንያቱም ተናግሬ ያሉ እንደሚገቡም እርግጠኛ ስለሆነ ኢትዮጵያ የምትለመው ጅለጅ ተያይዘን ነው። የእነዚህ ወንድሞች ደግሞ በሰላማዊ መንገድ መግባት ለእኛም ለሀገርም እንደ ክልልም በጣም አስፈላጊ ነው። ይሄ ሳይታለም የተፈታ ነው። እውነት ሀቅ ይሄ ነው። ምክንያቱም ኢትዮጵያ ታሪክ ያላት ታሪክ የሰራች እጅግ ጀግና ወንድሞች ያሏት ሀገር ህዝብ ነች። ነገር ግን በሀሳብ ልዩነት ብዙ ነገር አይተናል። ስለዚህ ሰሞኑ የተጀመረው እንቅስቃሴ በእጅጉ የሚበረታታ ነው። ስለዚህ በለጠ አንዳርጌ ማለት ደቡብ ጎንደር ዞን የሚገኝ ጉና ክፍለ ጦር ስቴዴንሳ ብርጌድ ዋና መሪ የነበረ ተከታዮቹን የሚመራውን ብርጌድ እንዳለ እስከነ ሙልቱት ቅዞ መንግስት ጥሪ ያደረገለትን የሰላማዊ ጥሪ ተቀብሎ በሰላም ገብቷል። እንኳን ደህና መጣህ ወንድማችን። ስለዚህ ኢትዮጵያ እስካሁን ድረስ የነዚህ ወንድሞችን እጇን ዘርግታ የምትጠብቃቸው ሌሎች ወንድሞቻችንም አሉ። በቀጣይ ይመጣሉ ተስፋ እናደርጋለን። ደግሞም እርግጥ ነው። ስለዚህ በለጠ አንዳርጌ ስድስተኛው የፋኖ አመራር ነው። አሁን ሰሞኑ በዚህ አራት አምስት ቀን ውስጥ የገቡት ማለት ነው። ከመጀመሪያው ጀምሬ ላስታውሳችሁ በመጀመሪያ ፈርቀዳሽ ሆኖ የገባው በዚህ ሳምንት በማይሞላ ውስጥ ጸዳሉ ደሴ ነው እስከነ ተከታዮቹን እዚሁ የገባው። በትናንትናው ዕለት ደግሞ አማኑኤል ወላ ሙሉ የሚመራው ብርጌድ እዚሁ ነው የገባ። አማኑኤል ወላ በትናንትናው ዕለት ሰፋ ያለ ማብራሪያ ሰርቼላቸዋለሁ። በሶስተኛ አድማሱ ሀይሌ፣ በአራተኛ ደረጃ ተሾመ አበበው። ተሾመ አበበውን በትናንትናው ዕለት አስታውሻቸዋለሁኝ ወይም በ የወንድሽ ቁና እያሉ እንትን የሚያሟካሹት ተብሎ የሚታወቀው ተሾመ አበበው ወይም ደግሞ ባለጎፈሪ ይሉታል። በአምስተኛ ደረጃ አረቡ ይመር። ይህን በትናንትና ሁለት ሰፋ ያለ ማብራሪያ ሰርቻ ያላችኋለሁ። ዛሬ በስድስተኛ ደረጃ ደግሞ በለጠ አንዳርጌ የሚመረውን ተከታይ ይዞ በሰላማዊ መንገድ ገብቷል። እንኳን ደህና ገባ ብለናል። መከላከያ ደማቅ አቀባበልን ያደረጉላቸው በጣም የሚገርመው ደማቅ አቀባበል ነው። እጅግ ደስ የሚል ነው። ስለዚህ እነዚህ ወንድሞች ለእኛ በጣም አስፈላጊ ናቸው። ቀጣይ ደግሞ ይቀጥላል። በቀጣይ ደግሞ በአዲስ ቪዲዮ ዝንላችሁ እንመጣለን። ሌላኛው ኢትዮጵያ እጅግ ታሪክ የሰራች አገር ነች። ከመግቢያ ላይ ያሳዩአቸው ሀውልት 24 ሰዓት አመት እስከ አመት የኢትዮጵያ ሰንደቅ ዓላማ የሚውለበለብበት ሳውስ ኮሪያ ውስጥ ማለት ነው። ደቡብ ኮሪያ ተብላ ምትታወቀው ኢትዮጵያ በዛን ጊዜ ወታደር ሳፖርተር በማድረግ ወደ 6037 ነው የሚለው 637 በ1950 በነጮቹ አቆጣጠር በ1950 እስከ በ1950 ድረስ ባደረገችው እንግዲህ ኢትዮጵያ ከራሱ አልፋ ለ ሳውዛ ኮሪያ እንግዲህ ወታደራዊ እርዳታ ያደረገች ጠንካራ ሀገር ነች። በዚህ ማት ታማ ነች። እኛ ወደ ኋላ ያስቀረን ድህነት ነው። ጠንካራ ስነ ልቦና ያላት ሀገር ነች። ስለዚህ ለዚህ ድህነት ደግሞ ይህን እንዳብነት ያነሳውት ድህነታችን ለመቅረፍ የነዚህ ወንድሞች ወደ አንድ መምጣት እጅጉን አስፈላጊ ስለሆነ ነው። እነዚህ ታጥቅ ወንድሞች የመንግስት ጥሪ ተቀብለው ወደ አንድ መምጣት ትልቁ ኢኮኖሚያችን እንድናድግ እንድናሳድግም ስለሚጠቅም ነው እንጂ በወታደራዊ አቅም ኢትዮጵያ ማትታማ ሀገር ነች። ስለዚህ በዛን ታይም ኢትዮጵያ ያደረገችው በ1950 በነጮች አቆጣጠር ወደ 637 ቃኘው ተብሎ የሚታወቅ ክፍለ ጦር እዛ ነው ወደ ከፍተኛ ጀብድ የሰራቸው በዚህም አመት እስከ አመት የኢትዮጵያ ሰንደቅ ዓላማ የሚውለበለብበት ሀውልት ቁሟላታል። ይህ እንደ መግቢያ ያያችሁት ሀውልት ይዤላችሁ ቀረብኩኝ። ለማስታወስ ያክል ነው። በኢኮኖሚ ያኔ ጥሩ መነቃቃት ነበራት ማለት በወታደር ጥሩ መነቃቃት ነበር። እኛ ወደ ኋላውን ያስቀረን ኢኮኖሚ ነው። ስለዚህ የነዚህ ወንድሞች የመንግስት ጥሪ ተቀብለው መግባታቸው ኢኮኖሚያችን እንድናፋጥን ይረዳናል። ሀገራችን ሰላም ከሆነች ኢኮኖሚያችን እናሳድጋለን። ለዛ ነው ለአብነት ላስታውሳችሁ ይዤ የቀረቡ ባለታሪክ ሀገር ባለታሪክ ለመድገም ዛሬ መስራት ያስፈልጋል። ለመስራት ደግሞ ለሰላማችን ዘብ የሚቆሙ እነዚህ የታጠቁ ወንድሞቻችን በሰላማዊ መንገድ እየገቡ ነው። እንኳን ደህና ገባችሁ። ቀጣይ ደግሞ ሌሎች ብርጌድ እንደሚገቡ ተስፋ እናደርጋለን። እንኳን በሰላም መጣ ብለና በለጠ አንዳርጌ ደማቅ አቀባበል ተደርጎለታል። ትኩስና አለታዊ መረጃ እዝንላችሁ ከተፍ እንላለን። አዲስ የሆናችሁ ሰብስክራይብ በማድረግ ጠብቁን፣ ቤተሰብ ሁኑ። በዚ ወይ በጣም ደስ ነው የሚለው። እኔ በደስታ ነው እንደዚህ አይነት ወንድሞቻችን ሲገቡ። እጅ እንላችሁ የምንቀርበው። በአዲስ ቪዲዮ እንመጣለን። ቻው